በቤሩት የሂዝቦላ ጦር አመራርን ገደለች። አስቀድመን ያስተዋወቅ ናቸው ርዕሰ ጉዳዮችን ጨምሮ ሌሎች ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊ ብርሃን ሸቴ ነኝ። አብራችን ቆዩ። ጋበስክ ወደ ዝናዎ ኢትዮጵያ በቡድን ሀያ አባል ሀገራት የመሪዎች ጉባኤ ወቅት አመርቂ የሚባል የውይይት ጊዜ ማሳለፏ ተመላከተ። ጠቅላይ ሚኒስትር አብይ አህመድ የተሳተፉበት የቡድን ሀያ ጉባኤና የጎንዮሽ ውይይቶች ና አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ብሌኔ ስዩም ማብራሪያ ሰጥተዋል። መሀመድ ንጉስ አብዱ ጠቅላይ ሚኒስትር አብይ አህመድ የተሳተፉበት የቡድን ሀያ ጉባኤና የጎንዮሽ ውይይቶችን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢለኒ ስዩም ማብራሪያ ሰጥተዋል። የቡድን ሀያ አባል ሀገራት የመሪዎች ጉባኤ በደቡብ አፍሪካ ጆሃንስበርግ ሲካሄድ ጠቅላይ ሚኒስትር አብይ አሕመድና ና ልኡካቸው አመርቂ የሚባለው የሚባል ስብሰባ ጊዜ ማሳለፋቸው ተናግረዋል። ክቡር ጠቅላይ ሚኒስትር አብይ አህመድ ከሉካቸው ጋር በደቡብ አፍሪካ ጆሃንስበርግ ለቡድን ሀያ ወይም ጂ20 የሚባለው ስብሰባ ሁለት ቀናት አሳልፈው ነበር እዛ። እና በጣም አመርቂ የሚባል በጣም ውጤታማ የሚባል ስብሰባዎችን አካሂደዋል። ከተለያዩ ሀገር መሪና የተለያዩ ዓለም አቀፍ ተቋማት ኃላፊዎችም ጋር የተገናኙበት በጣም ቢዚ የነበረ ቀናቶች ነበሩ፣ ማለት ነው። መድረኩ በኢኮኖሚ ሀያላን የሆኑ ሀገራት የተሰባሰቡበት መሆኑን የገለጹት የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኒ ስዩም፣ ይህ በየአመቱ የሚካሄደው የግሩፕ ሀያ ሀገራት ስብሰባ አለም አቀፍ የኢኮኖሚ ሁኔታዎችን በመመልከት ይዳሰሳሉ፣ ማስተካከያ የሚያስፈልጋቸው ጉዳዮች ላይ ደግሞ ማስተካከያ እንደሚያደርጉ አብራርተዋል። የቡድን ሀያ ወይም የጂ 20 መድረኩ የሀያላን ኢኮኖሚ ሀገራትን የሚሰበስብ መድረክ ነው ማለት ነው። እንግዲህ እነዚህ በየአመቱ የሚገናኙበት መድረክ ነው እና በአጠቃላይ ዓለም አቀፍ ጂዲፒ 85 ፐርሰንትን ሪፕሬዘንት የሚያደርጉ ሀገራት ናቸው። በየአመቱ ሲገናኙ እንግዲህ የዓለም አቀፍ የኢኮኖሚ ሁኔታዎችን ያያሉ፣ ይዳስሳሉ። ማስተካከያዎች መደረግ ያለባቸው ነገሮች ላይ ማስተካከያዎች ይደረጋሉ እና በዚህኛው አመት ለመጀመሪያ ጊዜ እንግዲህ ሀገሩ ላይ የመጣ ስብሰባ ነው። በደቡብ አፍሪካ አስተናጋጅነት እንግዲህ ኢትዮጵያም ተጋብዛ መጥታለች። አባል ሀገራቱ ውጪ ወደ 16 ሀገራትን አፍሪካ ብቻ ሳይሆኑ የተለያየ ከእስያም ከመካከለኛው ምስራቅ ሀገራቶችም የጋበዟቸው ከአውሮፓም የጋበዟቸው ሀገራት ነበሩ። ጠቅላይ ሚኒስትር አብይ አህመድ ከደቡብ አፍሪካው መሪ ስሬራ ማፎዛ ጋር ሁለትዮሽ ግንኙነት ውይይቶች ማድረጋቸውን የጠቀሱት ብሌኒ በተለይ ደግሞ ፕሬዚዳንት ስሬራ ማፎዛ ኢትዮጵያ በመሰረተ ልማትና በመሰል ልማቶች ለአህጉሩ ትልቅ ለውጥ እያስመዘገበች እንደምትገኝ ለተሳታፊ ሀገራት መናገራቸውን አክለው አብራርተዋል። ይህ የሀገሪቱ ለውጥ በዚህ መድረክ ተሳትፋ ስኬቷን ማጋራት እንደሚገባትም አጽንኦት ሰጥተው ተናግረዋል ብለዋል። ፕሬዚደንት ሲሪል ራማፎዛ ጋም እንግዲህ ሌላም የተነጋገሩት የነበረው በሁለትዮሽ ግንኙነቶች ላይ ነበረ። በተለይ ደግሞ ሲሪል ራማፎዛ ባለፈውም ለኤዩ ሳሚት በመጡበት ጊዜ ያነሱትም ነበር አሁንም በዚህኛው ስብሰባ ላይ አንሱት የነበረው እኛም መዘንጋት የሌለብን ኢትዮጵያ እየተቀየረች እንደሆነ በተለይ በመሰረተ ልማት ግንባታ እያደረግናቸው ያሉት ጥረቶች በኮሪዶር ልማትም ሪሊ በሀጉሩ ላይ ለውጥ እያመጣች ያለች አንድ የአፍሪካ ሀገር እንደመሆኗ እዚህ መድረክ ላይ መሳተፍ አለባት። ያንን ተሞክሮቿን እየሄደችበት ያለችበትን ተሞክሮች ማሳየት አለባት። በትላልቅ ሜጋ ፕሮጀክቶች ያመጣናቸውን ስኬቶች ታላቁ ህዳሴ ግድብ መመረቅ ጋር ተያይዞ እሱን ሁሉ አድንቀው ወደዚህ መድረክ ላይ መጥቶ ከሌሎቹ ሀያላን ሀገር ጋር እንግዲህ ወደ ምንደረደረው የመካከለኛ ኢኮኖሚ ጥረቶች ጋር አቻላቻ ሆነን እዛ ላይ መነጋገር እንዳለብና ትክክለኛው ሀገር እንደሆነች ኢትዮጵያ እሳቸው እንግዲህ እንደ ሆስት ሀገር እና ሆስት መሪ ይህንን አንስተው ነበር ማለት ነው። ኃላፊዋ ጠቅላይ ሚኒስትሩ አብይ አህመድ ከዩናይትድ አረብ ኤምሬት፣ ከፈረንሳይ፣ ከጣሊያን፣ ከህንድ፣ ከሳውዝ ኮሪያ፣ ከቬትናም፣ ከእንግሊዝና ከበርካታ ሀገራት ጋር የሁለትዮሽና ና የባለብዙ ወገን ውይይቶች ማከናወናቸውን አጽንኦት በመስጠት አብራርተዋል። እንግዲህ ክቡር ጠቅላይ ሚኒስትር ደግሞ ሌሎች ከሀገራት መሪዎች ጋር የተነጋገሯቸው ውይይቶች ነበሩ። ከዩኤኢ ወይም የአቡዳቢ አልጋውራሽ ጋር ተገናኝተው ነበረ። ከፈረንሳይ በጣም ጥብቅ ትስስር ካሉን ሀገሮች ጋር እንደ ፈረንሳይና ጣሊያን ጋር እንደገና ባለፉት ወራት እና እንግዲህ እነሱም ሁለቱም እዚህ ሀገር መጥተው ነበረ እና ከዛ ከተነጋገሯቸው ጉዳዮች ጋር ቀሪ ነገሮችንም ያው ቼክን የማድረግም ልምዶች ስላሉ እሱንም አድርገው ነበረ። የበለጠ የት ክፍተቶች አሉ ከተነጋገርናቸውና ከተስማማናቸው ነገሮች በተጨማሪ ደግሞ ምን ነገሮች ላይ ፎሎ አፕ ማድረግ አለብን የሚሉትን ነገሮች ማለት ነው። ከኢሲያ ጋር ያሉ ሀገራት መሪዎችን ደግሞ ብናይ ከህንድም መሪ ጋር ናሬንድራ ሞዲ ጋር ተገናኝተው ነበረ አዲሱ ከሳውስ ኮሪያ አመሪካ ጋር ተገናኝተው ነበረ። ከቪየትናም ጋር በቅርብ ጊዜ ክቡር ጠቅላይ ሚኒስትር በቪየትናም ቆይታ አድርገው ነበረ። ከእሳቸውም ጋር እንዲህ አይነት ቆይታ አድርገው ነበረ። ከዚህ በፊት አግኝታቸው ከማያውቁ እንደ እንግሊዝ አዲስ ጠቅላይ ሚኒስቴር ጋር ኬርስታር መርጋም የመወያየት ጊዜም አግኝተው ነበረ። ከፊንላንድ፣ ከኖርዌይ ከኔዘርላንድስ ጋር ኔዘርላንድስ አሁን በተለይ ደግሞ የኤክስፖርታችን ሳቢ ሀገር እንደመሆኗ ዛቸውም ጠቅላይ ሚኒስትር ጋር ተገናኝተው ተወያይተው ነበረ። ጠቅላይ ሚኒስትር አብይ አህመድ በጉባኤው ላይ ባደረጉት ንግግር የቡድን ሀያ ጉባኤ በአፍሪካ መደረጉ ታሪካዊ ሁነት መሆኑን ገልጸዋል። በዚህ ወቅትም ኢትዮጵያ ጥንታዊ ታሪክ ያላት ሀገር መሆኗን ገልጸው በመደመር እሳቤ ሁሉን አቀፍ ልማትና እድገት ለማምጣት እየሰራች ነው ብለዋል። ይህ የመደመር እሳቤ ትብብር፣ አካታችነትና አቃፊነትን መሰረት ያደረገና ብዛ የሆኑ ምልከታዎችን የያዘ መሆኑን አስገንዝበዋል። በዚህ ረገድም ከተሞች የኢኖቬሽን ማዕከላት ና የኢንዱስትሪ ፓርኮች የኢኮኖሚ እድገት አቅም እየሆኑ መምጣታቸውን አመልክተዋል። ኢትዮጵያ ሰው ሰራሽ አስተውሎትን ጨምሮ የዲጂታል ዘርፍን የአካታችነት መሳሪያ አድርጋ እየተጠቀመች መሆኑን ገልጸዋል። እንዲሁም አርሶ አደሮች ቴክኖሎጂዎችን በመጠቀም ምርታማነታቸውና ገቢያቸው እያደገ መምጣቱንም ተናግረዋል። ኢትዮጵያ የጀመረችውን የማክሮ ኢኮኖሚን አስመልክቶ ስኬታማ ውይይት መደረጉን የገንዘብ ሚኒስቴር ገለጸ። የዓለም አቀፍ የገንዘብ ድርጅት ዋና ዳይሬክተር የሆኑት ክሪስቲና ጆርጂኔቫ ከጠቅላይ ሚኒስትር አብይ አህመድ ጋር ውጤታማ የተባለ ውይይት አድርገዋል ተብሏል። ቴዎድሮስ ፍቅረው። የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተገኙበት በአፍሪካ ለመጀመሪያ ጊዜ የተካሄደው የቡድን ሀያ አባል ሀገራት ጉባኤ ላይ የኢትዮጵያን ጥቅም የሚያስከብሩ ስኬታማ ውይይቶች መካሄዳቸውን በስብሰባው የተካፈሉት የገንዘብ ሚኒስትሩ አህመድ ሽዴ ተናግረዋል። አህመድ ሽዴ እንደተናገሩት የኢትዮጵያን ጥቅም እጅግ በጣም የሚያስጠብቁ ከተለያዩ ሀገራትና ከተቋማት መሪዎች ጋር ውይይት መደረጋቸውን አንስተዋል። በኛ ደረጃ የሚያስጠብቁ የተለያዩ የባይላተራል አገር መሪዎችና እንዲሁም የመልቲላተራል ተቋማት ኃላፊዎች ጋር እጅግ በጣም ስኬታማ ውይይት ተደርገዋል። በተለይ ደግሞ የግሎባል ፈንድ ለጤና ያለውን ድጋፍ አጠናክሮ እንዲቀጥል የገንዘብ ልገሳ ፕሮግራም ላይ ኢትዮጵያ ድምጿን ያሰማችበት ነው የአፍሪካ ሀገሮችን በመወከል ከግሎባል ፈንድ ተጠቃሚ ከሚባሉ ሀገሮች አንዱና ዋነኛዋ ኢትዮጵያ ነች ሰፊ የሆነ የጤና ፕሮግራም ነው ኢትዮጵያ ያላት ከግሎባል ፈንድ ጋር ግሎባል ፈንድ ለቀጣይ ዓመታት የሚሰጠውን ስራ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ የተካሄደበት ነው በዚህ ላይም ኢትዮጵያ ልገሳውን እንዲሳካ የበኩሏ ሚና ተወጥታለች ማለት ነው በተለይም ከዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ከሆኑት ክሪስታሊና ጆርጂቫ ውይይት መደረጉን አንስተው በተለይም ኢትዮጵያ በቅርቡ የጀመረችው የማክሮ ኢኮኖሚን አስመልክቶ ስኬታማ ውይይት መደረጉን ተናግረዋል። አንደኛ ከአይምፍ ሊቀመንበሯ ጋር ሰፊ ተካሂደዋል። የኢትዮጵያ ውስጥ የተካሄደ ያለው የማክሮ ኢኮኖሚ ሪፎርም በስኬታማ ደረጃ የተካሄደ እንደሆነ ውጤቱም በጣም ጥሩ እንደሆነ ና አይምፍ ከኢትዮጵያ ጋር ያለው አጋርነት አጠናክሮ መቀጠል እንዳለበት ከጥሩ መግባባት የተደረሰበት ና በተለይ ለቀጣይ ኢትዮጵያም ኮፕ በምታዘጋጅበት ወቅት ሰፋ ያለ ድጋፍ ማድረግ እንደሚገባቸው ከስምምነት የተደረሰበት ነው ማለት ነው። ሁለተኛ ደግሞ ከዓለም ባንክ ፕሬዚደንት ጋር ሰፊ ውይይት ተካሂዷል። የዓለም ባንክ በኢትዮጵያ ሰፊ ፕሮግራም እና የፋይናንስ ድጋፍ ከሚያደርጉ ዋነኛ የልማት አጋር ነው። ከፕሬዝዳንት አጄ ባንጋ ጋር የተደረገው ውይይትም እጅግ በጣም ስኬታማ ነበረው። በቀጣይ ስለሚኖሩን የፋይናንሲንግ ድጋፎች፣ የፕሮጀክት ድጋፎች፣ የፖሊሲ ፋይናንስ ድጋፎችም በተጠናክሮ እንደሚቀጥሉ አረጋግጠዋል ማለት ነው። ኢትዮጵያ እያሳየችው ያለው የማክሮ ኢኮኖሚ ሪፎርም ውጤታማነት አጠቃላይ በኢትዮጵያ የመጣው የልማት ውጤትና አቅም ተጠናክሮ መሄድ ከልማት አጋሮች ድጋፍ በተጨማሪ ሰፊ ኢንቨስትመንት እንዲመጣም በተለይ ደግሞ ኢትዮጵያ ለምታካሂደው የሜጋ የሆነው የቡሾፍቱ ኤርፖርት ግንባታ ላይም የወርልድ ባንክ ተቋማት የበኩላቸው ሚና እንደሚወጡ ማረጋገጫ የሰጡበት ነው ማለት ነው። ከዚህ በተጨማሪ ከአዲሱ የአፍሪካ ልማት ባንክ ፕሬዚዳንት በተደረገው ውይይት ለአዲሱ የቢሾፍቱ አየር መንገድ ፋይናንስ የማፈላለግ ስራው ተጠናክሮ እንደሚቀጥል የገንዘብ ሚኒስትሩ አህመድ ሽዴ አስታውቀዋል። አዲሱ የአፍሪካ ልማት ባንክ ፕሬዚዳንት ጋርም እጅግ በጣም ስኬታማ ውይይት ተካሂደዋል። አዲሱ የአፍሪካ ልማት ባንክ ፕሬዚደንት ኢትዮጵያም ጭምር ደግፋቸው ነው ወደ ስራ ያሸነፉት ማለት ነው በምርጫው ለኢትዮጵያ ምስጋናቸውን ለክቡር ጠቅላይ ሚኒስትራችን ምስጋናቸውን አቅርበዋል። በተለይ ኢትዮጵያ ዋነኛ የአፍሪካ ልማት ተምሳሌት አገር እንደመሆኗ መጠን የአፍሪካ ልማት ባንክ በኢትዮጵያ ውስጥ የሚሰራዎችን ስራዎች ላይ አጠናክሮ ለመቀጠል ከኢትዮጵያ ጋር በተለያዩ ጉዳዮች ላይ ለመስራት ከፍተኛ ፍላጎት እንዳላቸው አሳይተዋል። ኢትዮጵያ ለምታካሄደው የትልቁ የቢሾፍቱ ኤርፖርት ፕሮጀክት ደግሞ ኢትዮጵያን ወክሎ የፋይናንስ የማፈላለግ ስራውን እየሰራ ያለው የአፍሪካ ልማት ባንክ ፕሬዚደንት ነው። የአፍሪካ ልማት ባንክ ፕሬዚደንቱም በመደበኛው የልማት ፕሮግራም በፖሊሲ ፋይናንሲንግ፣ እንዲሁም በቡሾፍቶ ኤርፖርት ላይ አጠናክሮ ከኢትዮጵያ ጋር እንደሚሰሩ እና በተለይ ደግሞ የቡሾፍቶ ኤርፖርት የፋይናንስ የማፈላለጉን ስራ ከኢትዮጵያ መንግስት ጋር ስምምነት አለው። በዚህ መሰረት የራሱንም ብቻ ፋይናንስ ሳይሆን ከብዙ የዓለም የፋይናንስ ተቋማት ፋይናንስ በአስተማማኝ ደረጃ ስራቸውን እየሰሩ እንደሆነ አረጋግጠዋል ማለት ነው። ስለዚህ የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር የሆኑት ክሪስታሊና ጆርጄቫ በቀድሞ ትዊተር በአሁን ኤክስ ገጻቸው ባስተላለፉት መልእክት ከጠቅላይ ሚኒስትር አብይ አህመድ ውጤታማ የተባለ ውይይት ማድረጋቸውን ገልጸዋል። ኦሜጋ የብድርና ቆጠባ ህብረስራ ማህበር ከሚዲያና ኪነጥበብ ባለሙያዎች ጋር ተፈራረመ ማህበሩ የሚዲያ ና ኪነ ጥበብ ባለሙያዎች ለሚሰሯቸው ሙያዊ ስራዎች የፋይናንስ አቅም ተግዳሮት እንዳይሆንባቸው ና ከስራቸው እንዳያስተጓጉላቸው የብድር አቅርቦት ለማመቻቸት መዘጋጀቱን ገልጸዋል የኦሜጋ ብድርና ቆጠባ ህብረ ስራ ማህበር ቦርድ ሰብሳቢ የሆኑት ሃይማኖት አጽበሀ ማህበሩ አገልግሎቱን ያስተዋውቀ በይፋ ስራ መጀመሩ ተከትሎ እንደሆነ ተናግረዋል ኦሜጋ ከሚዲያ ና ኪነ ጥበብ ባለሙያዎች ጋር አብሮ የመስራት ፍላጎት እንዳለውም ገልጸዋል ዛሬ የተገኘ ነው ኦሜጋ ቆጠባ ና ብድር ሀላፊነቱ የተወሰነ የግል ማህበር በይፋ መጀመሩን አሳትሎ እዚህ የተገኛችሁ ባለሙያዎች በተለይ የሚዲያ እና የኪነ ጥበብ ባለሙያዎች ጋር አብሮ የመስራት ፍላጎት ስላለን ለስራችሁ የሚያግዛችሁን ነገር አብረን በጋራ የሚሰራ ይሆናል። የኦሜጋ ብድርና ቁጠባ ህብረስራ ማህበር የቦርድ አባልና ዋና ጸሐፊ ጸዳለ መኩሪያ በበኩላቸው ማህበሩ ለሴቶች ከወለድ ነጻ የብድር አገልግሎት ለመስጠት መዘጋጀቱን ገልጸዋል። ጸዳለ ይህ አሰራር ቀጣይነት እንደሚኖረው አብራርተዋል። ኦሜጋ ከመኪና አስመጭና የቤት አልሚ ድርጅቶች ጋር አብሮ ለመስራት ከስምምነት መድረሱንም አብራርተዋል። ከምናቀበው የገንዘብ ብድርና ቁጠባ ውስጥ ለአስር ለሚሆኑ ሴቶች ከወለድ ነጻ ምንም አይነት ወለድ ሳንጠይቅ ብድር ለመስጠት አስበናል ይህንንም የምናደርገው የወረዳው የህብረት ስራ ማህበር በሚያቀርቡልን ጥሪ መሰረት አስር ሰው መልመለ ያመጡልናል። ለሚያመጡልን አስር ሴቶች ለስራ ማስጀመሪያ የሚሆን ወይም ደግሞ ስራም ጀምረው ማስፋፊያ ያጠራቸው ገንዘብ የሌላቸው እንደዚህ ሴቶች ተደራሽ ለመሆን ለአስር ሰዎች ከወለድ ነጻ ብድር እንሰጣለን። ኦሜጋ ብድር እና ቆጠባ ህብረ ስራ ማህበር በ2017 ዓ ም በህብረ ስራ ማህበር አዋጅ ቁጥር 985 ባር 09 በህጋዊ መንገድ የተቋቋመ ማህበር መሆኑ ተገልጽዋል ይሄ በዚህ ብቻ የሚያበቃ አይደለም። አሁን ለስታርታፕ ለመጀመሪያ ያለ አስር ሰው እንሰጥና ከዛ እያየን ከወረዳው ከሌሎችም አካሎች ጋር እየተነጋገረ የምንቀጠልበት ይሆናል። በተጨማሪም ከተለያዩ የመኪና አስመጪ የሪልስቴት ድርጅቶች ጋር አብሮ ለመስራት ልዩ ልዩ ንግግሮችን አድርገን ጨርሰን ወደ ስራ ገብተናል። የመኪና አቅርቦትም የመኪና ካምፓኒዎችን ነው የምታቀርቡት ካለ ትግራችንን ተቀብላችሁ ከኛ ጋር አብሮ መስራት እንደምትችሉ በደስታ እንገልጻለን። ሆስፒታሉ 25ኛ ዓመት የምስረታ በዓሉን ከህዳር 14 እስከ ግንቦት 13 2018 ዓም በተለያዩ የበጎ አድራጎት ስራዎች እንደሚያከብር አስታወቀ። ጠቅላይ ማው ጠቅላላ ሆስፒታል የነጻ ህክምና በሆስፒታሉ በተመረጡ ቀናት ለሚወልዱ እናቶች ልዩ ሽልማት እንዲሁም ልዩ የህክምና ክፍያ ቅናሽ በማድረግ እንደሚያከብር ገልጿል። አላማችን መርዳት ነው በሚል መልቃር የሚታወቀው ሆስፒታሉ አዲስ የኮምፕረንሲቭ ስፔሻል ሆስፒታል ግንባታ እያከናወነ መሆኑ አስታውቋል። አዲስ ሆስፒታል በ400 ካሬ ቦታ ላይ የሚያርፍ ሲሆን በርካታ ዘመናዊ የህክምና መሳሪያዎችን የያዘና አዳዲስ አገልግሎቶችን ለመስጠት የሚያስችል መሆኑን የሆስፒታሉ ሜዲካል ዳይሬክተር ዶክተር መክሊት አሰፋ ተናግረዋል። ዶክተር መክሌት አዲስ እየተገነባ ያለው ሆስፒታል ሲጠናቀቅ ከ200 በላይ የመተኛ አልጋዎች ከ12 በላይ የቀዶ ህክምና ክፍሎችና መሰል አገልግሎቶችን የሚሰጡ ክፍሎች እንደሚኖሩ አስታውቀዋል። ከ550 በላይ ለሚሆኑ ዜጋዎች የስራ እድል መፍጠሩን የገለጹት ዳይሬክተሯ ተክላይ ማው ጠቅላላ ሆስፒታል ከነዚህ ውስጥ ከ85 በመቶ በላይ የሚሆኑ ሴቶች መሆናቸውን ገልጸዋል። ሆስፒታሉ አርቲስት ቸርነት ፍቃዱን ብራንድ አምባሳደር አድርጎ ሾሟል። በ25ኛ ዓመት የምስረታ በዓሉ ላይ አርቲስት ቸርነት ፍቃዱን የሆስፒታሉ ብራንድ አምባሳደር አድርጎ በመሾም የፊርማ ስነስርዓት ሰዓት ማከናውነዋል። እየተከታተላችሁ ስለሆነ እናመሰግናለን። አሁን ደግሞ ከውጭ ወደያዝናቸው ዜናዎች እናልፋለን። እስራኤል በጠና ያስጥልን። የአሻም ተከታታዮች ለዛሬ ዕለተሰኞ ህዳር 15 ቀን 2018 ዓ ም ያሰናዳናቸው የአሻም ዜናዎች የሚያፍበት ሰዓት ላይ ደርስናል። አስቀድመን ርዕሰ ጉዳዮችን ጠቁማቸው እየተከታተላችሁ ስለሆነ እናመሰግናለን። አሁን ደግሞ ከውጭ ወደ አዝናቸው ዜናዎች እናልፋለን። እስራኤል በቤሩት የሂዝቦላ አመራርን ገደለች። እስራኤል በቤሩት በደቡባዊ ዳርቻ ላይ በፈጸመችው የአየር ላይ ደብደባ የሂዝቦላ ከፍተኛ ወታደራዊ ባለሥልጣን መግደሏን የእስራኤል ጦር አረጋግጧል የጥቃት ከወራት በኋላ በሊባኖስ ዋና ከተማ ዳርቻ የተደረገ የመጀመሪያው ሲሆን በኢራን የሚደገፈ ህዝቦላ ተጠባባቂ ዋና ኢታማዦር ሹም አሌ ታታባይ ላይ እያነጣጠረ ነው ሲሉ በመግለጫው አስታውቋል። ህዝቦላ ታታባይ በሞቱን ባወጣው መግለጫ አረጋግጦ ታላቅ የጃልስ አዛዥ እያለ የእስራኤልን ጥላት ለመጋፈጥ እስከ ህይወቱ የመጨረሻ ጊዜ ድረስ ሲሰራ ነበር ብሏል። የሊባኖስ ጤና ጥበቃ ሚኒስቴር በጥቃቱ አምስት ሰዎች ሲሞቱ 28 ሰዎች ቆስለዋል ነው ያለው። አሜሪካ በ2016 በታታ ባይ ላይ ማዕቀብ የጣለ ሲሆን ዋና የህዝቦላ መሪ መሆናቸውን በመግለጽ እና ስለ መሪው መረጃ ለሚሰጥ እስከ አምስት ሚሊየን ዶላር ሽልማትም አቅርባ ነበር ሲል የዘገበው አሶሽትድ ፕረስ ነው። በፓኪስታን የመከላከያ መስሪያ ቤት ውስጥ በአጥፍቶ ጠፊዎች የሶስት ሰዎች ህይወት አለፈ። ሶስት አጥፍቶ ጠፊዎች በፓኪስታን የመከላከያ ኃይል ዋና መስሪያ ቤት ላይ እያነጣጠሩ ሲሆን፣ ሶስት ሰዎች ህይወታቸው አልፏል። ቢያንስ አምስት ደግሞ ቆስለዋል ተብሏል። አጥቂዎቹ በፔሻዋር ከተማ የሚገኘው የድንበር ዋና መስሪያ ቤት ግቢ ውስጥ ከማፈንዳታቸው በፊት ተኩስ ከፍተው ነበር ሲሉ ፖሊስ ገልጸዋል። የፖሊስ ምክትል አዛዥ ጃቬድ ኤግባል እንዳሉት ከሆነ ሶስት የመከላከያ ሰራዊት አባላት ህይወታቸው አልፏል ብለዋል። የመጀመሪያው አጥፍቶ ጠፊ ከኮንስታንቡላ ዋና መግቢያ ላይ ጥቃት አድርሶ ሌሎቹ ወደ ግቢው ገብተዋል ሲሉ ስማቸው እንዳይገለጽ የፈለጉ ከፍተኛ የፓኪስታን ባለስልጣን ተናግረዋል። መከላከያና ፖሊስን ጨምሮ የህግ አስከባሪ አካላት አካባቢውን ከበው በዋና መስሪያ ቤቱ ውስጥ አንዳንድ አሸባሪዎች እንዳሉ በመጠራጠር ጉዳዩን በጥንቃቄ እየተከታተሉት ነበር ብለዋል። የቆሰው አምስት ሰዎች ሁለት ረዳት ሰራተኞችን ጨምሮ ወደ ሌድንባብ ሆስፒታል መወሰዳቸውን ቃል አቀባዩ መሐመድ አሲም ተናግረዋል ሲል የዘገበው ሮይተርስ ነው። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። ኢትዮጵያ በቡድን ሀያ አባል ሀገራት የመሪዎች ጉባኤ ወቅት አመርቂ የሚባል ውይይት ጊዜ ማሳለፏ ተመላከተ። ኢትዮጵያ የጀመረች ማክሮ ኢኮኖሚ አስመልክቶ ስኬታማ ውይይት መደረጉን የገንዘብ ሚኒስቴር ገለጸ። እስራኤል በቤሩት የሂዝቦላ ጦር አመራርን ገደለች። ለዛሬ ለተሰኞ ህዳር 15 ቀን 2018 ዓመተ ምህረት ያስተናገድናችሁ አሻም ዜናዎች በዚህ መልኩ ተጠናቀዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብና አመሰግናለን ተረኛ አሳላፊው ብራንሸት